ውድ ቻናላችን ቤተሰቦች እንኳን ወድ ቻናላችን በደህና መጣችሁ። ዛሬ የዝውውር መስኮቱ በይፋ ተከፍቷል። መከፈቱንም ተከትሎ እንግዲህ የተለያዩ የዝውውር ዘገቦች እየወጡ ይገኛሉ። በዛሬው ዘገባ ቆይታችን የምንመለከተው እነዚህን ዘገቦች ይሆናል። ከነዚህም ዘገቦች መካከልም እንግዲህ ናፖሊዎች ዳርዊን ኑኔዝን ለማስፈረም ሊቨርፑልን ኮንታክት አድርጓል እየተባለ ይገኛል። እንደዚሁም ሲሚካስን ለማስፈረም ሁለት የፕሪሚየር ሊግ ክለቦች ብቅ ብለዋል እየተባለ ይገኛል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ አክብሮ ተጋብዛ ሰጥቻለሁ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የሊቨርፑል በረኛ የሆነውን ጃሮስን የተመለከተውን ዘገባ ይሆናል። የኔዘርላንድ ጋዜጣ የሆነው ዴ ቴሌግራፍ እንደዘገበው ከሆነ እንግዲህ አያክሶች ጃሮስን ለማስፈረም ከስምምነት ደርሷል ነው እየተባለ የሚገኘው። ይህ ስምምነት እንግዲህ የውሰት ውል ስምምነት ነው። 2025/26ን የውድድር ዘመንን በውሰት በአያክስ የሚቆይ ይሆናል። ዘገባውም አያይዞም እንግዲህ ሊቨርፑሎች ይህንንም ተጫዋች እንግዲህ የረዥም ጊዜ ኮንትራት አስፈርመውታል ነው እያለን የሚገኘው ከዚህ በፊትም እንግዲህ ስሙ ከአያክስና ከማርሴ ጋር በጣም ሲያያዝ ነበረ ጃሮስ አሁን ግን ወደ አያክስ ለመዘዋወር እንግዲህ በጣም ተቃርቧል። በዚህ ሰዓት እንደሚታወቁ እንግዲህ አያክስ በቀድሞ የሊቨርፑል ምክትል አሰልጣኝ በሆነው በጆን ሃይቲንግ ጋር ነው እየሰለጠነ የሚገኘው ወደዛም ለመዘዋወሩም እንግዲህ የጆን ሃይቲንግ ጋር አስተዋጽኦ በጣም ከፍተኛ ነው ነው እየተባለ የሚገኘው በቀጣይ ሲዝንም እንግዲህ ልምድም ለመቅሰም ወደ አያክስ የሚያመራ ይሆናል በዛም ቆይቶ እንግዲህ መልካሙን ሁሉ እንዲገጥመው መኝለታለን ሌላኛው የምንመለከተው ዘገባ ደግሞ ፍሬዲኮ ኬዛን የተመለከተውን ይሆናል። እንደ ፊችጄስ ዘገባ ከሆነ እንግዲህ በዚህ ሰዓት ይህንን ተጫዋች ለማስፈረም ስፔናዊው ክለብ የሆነው ሪያል ቤቲስ ፍላጎት አሳይተዋል ነው እየተባለ የሚገኘው የሚፈልጉትም እንግዲህ በውሰት ውል ለማስፈረም ነው ነው እየተባለ የሚገኘው እንደሚታወቀው እንግዲህ ሪያል ቤቲስ የማንቸስተር ዩናይትድ ተጫዋች የሆነውን አንቶኒን እንግዲህ በውሰቱ ውል ወስደው በዛ ድንቅ የሚባልን ቆይታ ማድረግ ችሏል። እናም በተመሳሳይም እንግዲህ በሊቨርፑል ብዙ የመጮቻ እድል ያላገኘውን ፌዴሪኮ ኬዛን በመውሰድ ልክ እንደ አንቶኒ ሁላ ምርጥ ተጫዋች ለማድረግ ፍላጎት አላቸው ነው እየተባለ የሚገኘው። በዚህ ሰዓት የሪያል ቤቲስ አሰልጣኝ የሆነው የቀድሞ የማንቸስተር ሲቲ አሰልጣኝ የነበረው ማኒዌል ፔሌግሪኒ ነው እና ፔሌግሪኒም እንግዲህ ይሄ ተጫዋች ወደ ሪያል ቤቲስ እንዲመጣ ፍቃድ ሰጥተዋል ነው እየተባለ የሚገኘው። ነገር ግን እዚህ ጋር ትልቅ እንቅፋት የሚሆንባቸው አንደኛው ነገር ኬዛ ወደ ጣሊያን መመለስ ይፈልጋል የሚባለው ዘገባ ነው። ሁለተኛው ደግሞ ሊቨርፑሎች ይህንን ተጫዋች በውሰት ውል ለየትኛውም ክለብ መስጠት አይፈልጉም ነው የተባለው። መውጣትም ካለበት በቋሚነት ነው እንዲወጣ የሚፈልጉት ነው እየተባለ የሚገኘው ና ምናልባት እንግዲህ ሪያል ቤቲሶች ይህንን ተጫዋች በቋሚነት ማስፈረም የማይችሉ ከሆነ ፍላጎታቸውን እንግዲህ ሊገቱ ይችላሉ ነው እየተባለ የሚገኘው። ሌላኛው የምንመለከተው ዘገባ ደግሞ ጎል ዲጂታል ይዞት የወጣውን ሲሆን በዚህ ዘገባ መሰረትም እንግዲህ ቫሌንሻዎች ባጅቲችን ለማስፈረም ፍላጎት አላቸው ነው እያለን የሚገኘው። በእርግጥ በውሰት ውል ነው ወይስ በቋሚነት ነው ማስፈረም የሚፈልጉት የሚባለው ነገር በዚህ ሰዓት እንግዲህ ግልጽ የሆነ ነገር አይደለም። ነገር ግን ይህንን ተጫዋች እንግዲህ ማስፈረም ይፈልጋሉ ተብሏል። በዋነኝነት እንግዲህ በ2025 የውድድር ዘመን ከአስቶን ቪላ በውሰት ውል የወሰዱት ተጫዋች ነበረ ኢንዞ ባሬችን ወስደት ነበር ና ባሬችን እንግዲህ በውሰት ውልን ጨርሰው ወደ አስቶን ቪላ ተመልሷል ና የእሱን ቦታ ከቨር ለማድረግ ባጀቲችን ይፈልጉታን ነው እያለን የሚገኘው ይህ ዘገባ። ዘገባውም አያይዞም እንደተናገረው ኮነ እንግዲህ ባጀቲችም ወደ ስፔን መመለስ ይፈልጋል ነው እያለን የሚገኘው። በዚህ ሰዓት እንግዲህ ባጀቲች እስከ 2027 ድረስ የሚያቆየው ኮንትራት አለው በሊቨርፑል በሊቨር ሊቨርፑል ቤት እንግዲህ በጣም ትልቅ ተስፋ ተጥሎበት የነበረ ተጫዋች ነው። ነገር ግን ጉዳት ካጋጠመው በኋላ እንግዲህ ወደ ብቃቱ ሊመለስ አልቻለም። ለረዥም ጊዜ ነበር በጉዳት ምክንያት የወጣው። ከዛ በኋላ እንግዲህ በውሰት ውል ለአርቢ ሳልዝበርግ ተሰጥቶ ነበር። በዛም ድንቅ የሚባልን ጊዜን ማሳለፍ አልቻለም። ከዛ በኋላ ግን ወደ ላስፓልማስ ሄዶ ጥሩ የሚባል እንቅስቃሴ ማድረግ ችሏል። በእርግጥ አሁን ላይም ቢሆን ጉዳት ላይ ነው የሚገኘው ና ከጉዳት ከተመለሰ በኋላ እንግዲህ በሊቨርፑል የቀድሞ ውድድር ዝግጅት ላይ ኢንቮልቭ ያደርጋል ተብሎ ነው የሚጠበቀው። ከዛ በኋላ እንግዲህ አሰልጣኝ አርነ ስሎት እሱን አይተውት የማይፈልጉት አይነት ከሆነ ወይም ደግሞ ለአጨዋወታቸው የማይመች አይነት ከመሰላቸው ከሊቨርፑል ሊለቅ ይችላል ነው እየተባለ የሚገኘው። በዚህ ሰዓትም እንግዲህ ቫሌንሽዎች እሱን ፈላጊ ሆነው ብቅ ብለዋል። ሌላኛው የምንመለከተው ዘገባ ደግሞ ዘሚረር ይዘት የወጣውን ሲሆን በዚህ ዘገባ መሰረትም እንግዲህ ወልቭስ ና ኖቲንጋም ፎረስቶች ሲሚካስን ለማስፈረም ፍላጎት አላቸው ነው እየተባለ የሚገኙ። እንደሚታወቀው እንግዲህ በዚህ ሰዓት ሊቨርፑሎች የሚሎስ ኬርኬዝን የማስፈረም ሂደት እንግዲህ ለመጨረስ በጣም ተቃርበዋል ነው እየተባለ የሚገኙ። እንደውም የሚሎስ ኬርኬዝ ወንድም ራሱ በኢንስታግራም ፖስቱ ላይ ወደ ሊቨርፑል ሊፈርም ነው የሚል አንድ ፖስት ለጥፎ ነበር ና በጣም ተቃርቧል። በቃል ደረጃም ለመስማማትም ተቃርቧል እየተባለ ነበረ ከዚህ በፊት በወጡት መረጃዎች መሰረት እንግዲህ። ስለዚህም እንግዲህ ሚሎስ ኬርኬዝ የሊቨርፑል ተጫዋች የሚሆን ከሆነ አንዲ ሮበርሰን ወይም ደግሞ ሲሚካስ ከሊቨርፑል መውጣት አለባቸው። በዚህ ሰዓት እንግዲህ ሲሚካስ ነው ይለቃል ተብሎ የሚጠበቀው። ምንም እንኳን ከአንድ ቀን ከሁለት ቀን በፊት እንግዲህ ሮበርትሰን ሊቨርፑልን ሊለቅ የሚችልበት ቻንስ አለ ቢባልም በቅድሚያ ግን ሲሚካስ ይወጣል ተብሎ ነው የሚገመተው። ና ይህንንም ተጫዋች ለማስፈረም እንግዲህ የተለያዩ ክለቦች ብቅ ብለው ነበር ከዚህ በፊት። በዚህ ሰዓት እንግዲህ ወልቭሶች ና ኖቲንጋም ፎርሶች ናቸው እንግዲህ ብቅ ያሉት። ወልቭሶች እንግዲህ ራያን አንቶኑሪን እንግዲህ ለማንቸስተር ሲቲ መሸጣቸው አይዘነገም። የእሱን ቦታ ለመተካት ሲሚካስን ቀዳሚ ተመራጭ አድርጎታል። ኖቲንጋም ፎርሶች በበኩላቸው ደግሞ ለቀጣይ አመት እንግዲህ በአውሮፓዊ ውድድሮች ላይ የሚሳተፉ ይሆናል። በዚህም ምክንያትም እንግዲህ ቡድናቸውን ለማጠናከር ሲሚካስን ቀዳሚ ተመራጭ አድርገውታል ነው እየተባለ የሚገኘው። ሲሚካስ እንደሚታወቀው እንግዲህ ሊቨርፑልን 2020 ላይ ነበረ መቀላቀል እየቻለው። ከዛ በኋላም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። በደጋፊዎችም በጣም የሚወደድም ተጫዋች ነው። ነገር ግን በዚህ ሰዓት እንግዲህ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። ከዚህ በፊትም ተደጋግሞ እንደተነገረው ከሆነ እንግዲህ ይህ ተጫዋች የሚጠበቅበትን ያህል ማድረግ ያልቻለ፣ እንደዚሁም ደግሞ የሮበርትሰን ተፎካካሪ የሆን ያህል ተብሎ ነበረ እየመጣው ነገር ግን ያንን ነገር ማሳካት የቻለ ተጫዋች አይደለም። በዛ ምክንያትም እንግዲህ ሊቨርፑልን ይለቃል ነው እየተባለ የሚገኙ ውልቭስም ኖቲንጋም ፎረስትም ደግሞ ፍላጎታቸውን አሳይተዋል። ሌላኛው በመጨረሻ የምንመለከተው ዘገባ ደግሞ ዳርዊን ኑኔዝን የተመለከተውን ይሆናል። እንደ ፋብሪዞ ሮማኖ ዘገባ ከሆነ እንግዲህ ናፖሊዎች ሊቨርፑሎችን ኮንታክት አድርጓል በዳርዊን ኑኔዝ ዙሪያ ነው እያለን የሚገኘው በጣም ፍላጎታቸውን እያሳዩ ነው የሚገኙት። እሱንም ለማስፈረም እንግዲህ ቆርጠው ተነስተዋል ነው እየተባለ የሚገኘው በዚህ ሰዓት። እንግዲህ ናፖሊዎች ዘጠኝ ቁጥር ተጫዋች አላቸው በውስጥ ቢሰጡጥም ማለት ነው ይህም ተጫዋች እንግዲህ ቪክተር ኦስሚና ነው። ነገር ግን ኦስሚና ከኃላፊዎቹ ጋርም ከክለቡር ጋርም ባለመስማማቱ ምክንያት እንግዲህ ወደ ቱርክ ክለብ ማምራቱ አይዘነጋም እና መሸጥም ይፈልጋሉ ነው እየተባለ የሚገኘው። ይህንን ተጫዋችና ከናፖሊ እንዲወጣ ይፈልጋሉ። እሱ ከወጣ ደግሞ የሱን ምትክ ለማድረግ ደግሞ በዚህ ሰዓት ከፍተኛ ፍላጎት ያላቸው ዳርዊን ኑኔዝ ላይ ነው ነው እየተባለ የሚገኘና እሱንም ለማስፈረም እንግዲህ ከሊቨርፑሎች ጋር ኮንታክት አድርገዋል ነው እየተባለ የሚገኘው። በእርግጥ ናፖሊ ብቻ አይደሉም ይህንን ተጫዋች ማስፈረም የሚፈልጉት የሳውዲ አረቢያ ክለቦችም ይህንን ተጫዋች ማስፈረም ይፈልጋሉ ነው እያለ ነው የሚገኘው ፋብሪዞ ሮማኖ። በዚህም መሰረት እንግዲህ ለናፖሊዎች ምናልባትም ድርድሩን በጣም ከባድ ሊያደርግባቸው ይችላል ነው እየተባለ የሚገኘው። ምክንያቱም እንግዲህ የ ሳውዲ አረቢያ ብር ከናፖሊ ብር አንጻር ስንመለከተው በጣም ብዙ ብር ነው ያላቸው እና ከሳውዲ አረቢያ ክለቦች ጋር መፎካከር በጣም ነው የሚከብዳቸው። በተጨማሪም ደግሞ የተጫዋቹ ደሞዝ ራሱ ከተመለከትን ናፖሊዎች ከሳውዲ አረቢያ አንጻር ስንመለከተው በጣም ትንሽ ብር ስላላቸው ዝቅተኛ የሆነ ሳምንታዊ ደሞዝ ነው ሊያቀርቡላቸው የሚችለው እና ያንን ሁላ ተገዳድሮ እንግዲህ ይህንን ተጫዋች ለማስፈረም በጣም ከፍተኛ ፉክክር ይገጥማቸዋል ተብሎ ነው የሚጠበቀው። ናፖሊዎች ብቻ አይደሉም፣ የሳውዲ አረቢያ ክለቦች ብቻ አይደሉም። ከዚህ በፊትም እንግዲህ ስሙ ከአትሌቲኮ ማድሪድ ጋር ሲያያዝ ነበርና ምናልባትም እንግዲህ ማድሬዶችም ይህንን ተጫዋች ለማስፈረም ብቅ ሊሉ የሚችሉበት ቻንስ ሊኖር ይችላል። በዚህ ሰዓት ግን ናፖሊዎችና ሳውዲ አረቢያ ክለቦች ናቸው እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ የሚገኘው ሊቨርፑሎችም እንግዲህ አንዳንድ ዘገባዎች እንደተናገሩት ከሆነ ሃምሳ ሚሊዮን ፓውንድ ይፈልጋሉ ለዚህ ተጫዋች የሚሉ አሉ አንዳንድ ጊዜዎቹ ደግሞ ሰባ ሚሊዮን ፓውንድ ይፈልጋሉ ለዚህ ተጫዋች ነው እየተባለ የሚገኘው ምናልባት የሳውዲ አረቢያ ክለቦች የሚመጡ ከሆነ ከሰባ ና ከዛ በላይ ሊያገኙ ይችላሉ ካልሆነ ግን ከናፖሊ ሰባ ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ያገኛል። ያገኛሉ ተብሎ አይጠበቅም። ምናልባት ሀምሳና ሀምሳ አምስት አካባቢ ሊያገኙ ይችላሉ። ካልሆንም ደግሞ ከቪክተር ኦስሚኒያ ጋር ሊቀያየሩ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። ለሊቨርፑል እንግዲህ እንደ ክለብ ጠቃሚ የሚሆኑ ሳውዲ አረቢያ ክለቦች ቢመጡ ነው። ምክንያቱም ከሳውዲ አረቢያ ክለቦች እንግዲህ ሰባና ከዛ በላይ የማግኘት ቻንስ ስላላቸው ማለት ነውና ያንንም ገንዘብ ደግሞ ለሌላ አጥቂ የማውልበት እድል አላቸው። ነገር ግን ናፖሊዎች የሚመጡ ከሆነ ግን ሀምሳና ከዛ በላይ የሚያቀርቡላቸው ከሆነም ያን ያህል የሚያስከፋ አይደለም። ምክንያቱም ዳርዊን ኑኔዝ እንግዲህ በዚህ ሊቨርፑል ቤት ይሸጣል ተብሎ በእርግጠኝነት የተነገረለት ተጫዋች ነው። እንደዚሁም ደግሞ በቆየባቸው ሶስት አመታት ራሱ ድንቅ የሚባለን ጊዜን ማሳለፍ የቻለ ተጫዋች አይደለም። በጣም ብዙ ኳሶችን ሲስት ተመልክተነዋል። እንደሁም አንድ መረጃ ላይ እንደተነገረው ከሆነ በዚህ ሶስት አመት ውስጥ ሰባ አንድ ቢግ ቻንሶችን ስቷል ነው እየተባለ የሚገኙ ቢያንስ ከእነዚህ ሰባ አንዶቹ ራሱ ግማሹን አግብቶ ቢሆን ኖሩ ወደ ሰላሳ የሚጠጉት ሰላሳ አምስት የሚጠጉ ግቦችን አግብቶ ቢሆን ኖሩ ምናልባትም ሊቨርፑል የአምናውንም የፕሪሚየር ሊግ ሻምፒዮን መሆን የሚችልበት ቻንስ ሊኖረው ይችል ነበር። እንደዚሁም ሻምፒዮንስ ሊግ የተሻለ ጉዞ ሊያደርግ የሚችልበትም ቻንስ ይኖረው ነበር ና በዚህ ሰዓት እንግዲህ በሊቨርፑል ቤት በአሰልጣኝ አርነስሎትም እምነት አልተጣለበትም ሊቨርፑልንም ይለቃል ተብሏል ና ናፖሊዎችም እሱን ለማስፈረም በጣም ከፍተኛ ጥረት እያደረጉ ነው ነው እየተባለ የሚገኘው ወደ የትኛው ክለብ የሚሄድ ይመስላችኋል የሚለውን ነገር እናንተም ኮሚሴሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሽር ማድረግ እንዳትረሱ ቻው